ከዚህ በፊት ብዙ ከስተመሮች የፈለጋችሁት ያጣችሁት ልብስ ነበረ። አሁን እንደዚህ በአዲስ መልክ መጥቷል። ከ10 ሺህ በታችም ከ15 ሺህ ብር በታች የሚያማምሩ ቆንጆ ቆንጆ ዲዛይን የማይጠበቁ ዲስካውንት የተደረገላቸው ልብሶች አሉ። እንግዲህ አሁን ከስተመሮቻችን እ በደንብ ያውቃሉ። ዲዛይን ለሸማኔ የሚከብድ ዲዛይን እና ቀላል ዲዛይኖች በደንብ ያውቃሉ። አሁን እንደምታይ ፒች ከለር ነች። ማትሰለች ሁሌ ቢለበስ ማትሰለች አይነት ከለር ነች እንደምታያት። በአለም ጥበብ እንገኛለን። የተመረጡ የባህል አልባሳትን ሳምንት ስምንት እየጠበቅን ወደ እናንተ የምናደርስበት ቤት ነው ይሄ ማለት ነው። እስከ ፍጻሜ ከኛ ጋር ከቆያችሁ የምትወዷቸውን አልባሳት ታገኛላችሁ ማለት ነው። ቀሪውን ደግሞ እንግዲህ ላንጭ ላሳለሁ እንዳልጨርስ ቴዲዬ፣ እንግዲህ ዛሬ ጀላቸው የቀረብኩት ከ15 ሺ ብር በታች ለገና በዓል ዲስካውንት ያላቸው ልብሶች ሰፋፊ ጥለቶችም፣ ከ10 ሺ በታች ደግሞ መካከለኛና ደረጃ ልብሶች አሉ። እንግዲህ እስከ መጨረሻው ተከታተሉ። በመጀመሪያ የማሳይት ቴዲዬ እንግዲህ የማይታመኑ ልብሶች ያ የዲስካውንት ነው። የዲስካውንት ይህን ይመስላል። የመጀመሪያው ልብስ በጣም የሚያምር ከዚህ በፊት በብዙ ከለር አቅርበ ነው በጣም ብዙ ከስተመሮቻችን የወደዳችሁት ልብስ ነው። ይሄ ራሱ እንደምታዩት በጣም ያምራል። ከለር አገባቡ መደቡ የጥለቱ ስፋት እንደምታዩት ነው፣ በጣም ሰፊ ነው። ሲለበስ ከጉልበት በላይ ይሆናል። ቴዲ ሰፊ ነው። በጣም በጣም ነው የሚያምር የመነኑ ጥራት። ሁሌም እንደምናገረው ቴዲ ከዚህ በፊት ብዙ ዲስካውንት ልብሶች አውጥተናል፣ ግን በጣም ጥራሳቸውን ጠብቆ ነው የሚደርሱ። ይህን ይመስላል። የጥለው ስፋትም ቆንጆ ስፋት ያለው መካከለኛ ስፋት ያለው ነው። እንደምታዩት በጣም ነው የሚያምር። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አምስት ሺህ ብር ብቻ። ጤ አይታመንም! እውነት ከሀያ ሺህ ብር በላይ የቆዩ ልብሶች ናቸው። እንግዲህ በዚህ ዋጋ ተጠቃሚ ሆኑበት። በቀጣይ ማሳያችሁ ደግሞ በጣም የምታምር ቆንጆ ፒንክ ከላር የምታምር ደረጃ ልብስ ነች። እንደምታዩት ከለር አገባቡ፣ ዲዛይን አቀማመጡ፣ መደቡ በጣም ነው የሚያምር። ከለሩ ፍክት የሚያረግ ከለር ነው። እንደምታዩት በጣም ያምራል። ቆንጆ መነን እና ቆንጆ ነጠላ ያለው ልብስ ነው። ነጠላውን ስፋት ላሳያችሁ። ይህን ይመስላል። የነጠላው ስፋት በጣም ነው የሚያምር። ቆንጆ አሰራር፣ ቆንጆ ዲዛይን ያለው ልብስ ነው። እነዚህ ልብሶች ቴሌ ሁሌ ከሀያ ሺህ ብር በላይ ሲጠሩ የቆዩ ልብሶች ናቸው። እንግዲህ በዛሬ በዲስካውንት ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት በ14 ሺህ ብር የቀረበ ነው ተጠቃሚው ነው። በጣም ያምራል፣ በጣም ያምራል። ደግሞ ዋጋቸው ምንም ማይታመን ነው። ያው እንደነገርኩ ከስተመር ተጠቃሚ እንዲሆን ብዬ ያቀረብኳቸው ናቸው። እንግዲህ ከስተመሮች ተጠቀሙበት። ሁሌም ለበዓል እንደዚህ ትልልቅ በዓሎች ሲደርሱ አሁን መጪው ጥምቀት ነው፣ ገና ነው ሁሉ መልበስ ይፈልጋል። ስለዚህ ዋጋው ተመጣጣኝ ሆኖ በዲስካውንት ከስተምሮቻችን ተጠቃሚ ለማድረግ ነው። ይህን ይመስላል። አሁን ደግሞ ማቀርብላቸው በጣም የምታምር አታምር ምችል ልብስ ኑድ ከለር ነች። በጣም ታምራለች። መደቡ ሙሉ ሲሊቨር ሻይን አለው። በደንብ አይታይም፣ እንት ሻይኑ ሻይን አለው። በጣም ነው የሚያምር። ከለር አገባቡ፣ ዲዛይኑ፣ ቆንጆ ጥራት ያለው ልብስ ነው። እንደምታየት በጣም ያምራል። የነጠላውን ስፋት ላሳያችሁ። ነጠላውም ይህን ይመስላል። በጣም ነው የሚያምር። እነዚህ ልብሶች መነናቸው፣ ጥራታቸው ሁሌም እንደምናገረው ነው ጽድት ያለ በነጭ መለል የተሰራ ነው። ቆንጆ ስታይል ነው። በጣም ያምራል። እቺ በምትፈልጉት ስታይል ተሰርቶ አልቆለት በማይታመን ዋጋ አስራ አምስት ሺህ ብር በጣም ነው የሚያምር። በቀጣይ ማሳያቱ ደግሞ በጣም ሞዶን ከለር ብርቱካን ከለር ነው። ከላይ ዲዛይኑ እንደምታዩት በብርቱካን ከለር ያለቀ ነው። ውስጡ መደቡ ደግሞ ፐርፕል ከለር ለምትወዱ ከስተመሮች የሚሆን በጣም የሚያምር ስራው ጥርት ያለ እንደዚህ ስታዩ እራሱ ጥርት ያለ ነው ስራው። ከኋላ ብዙ ፈርስ የለውም። ጀርባው በጣም ነው የሚያምር። እንደምታየት ነው ጽድት ያለ ዲዛይን ነው። ብዙ ከለር አልተጠቀሙም፣ ግን ዲዛይኖቹ ጥርት ብለው የተሰሩ ናቸው። እንደምታየት በጣም ያምራል። ከለር አገባቡ፣ ዲዛይኖቹ ጽድት ያሉ ናቸው። የነጥለው ስፋት ደግሞ ይህን ይመስላል። በጣም ያምራል። ነጥለው ስፋቱ በራሱ ቆንጆ አሰራር ነው ያለው። እንደምታየት በጣም ያምራል። እችና ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ሺህ ብር ብቻ ቴዲዬ 14። አዎ በጣም የሚያምሩ ናቸው። አዎ እንደዚህ ልብሶች 18 ሺህ ብር የቆዩ ናቸው። ተጠቃሚ ሆኑበት። በቀጣይ ማሳያችሁ ደግሞ ደረጃ ልብስ ነች። ዲዛይኗ በጣም ከባድ ዲዛይን ናት። እንደምታዩት አሁን ከስተምሮቻችን እኮ በደንብ ያውቃሉ። ዲዛይን እንዴ በደንብ በደንብ ለሸማኔ ቢከብድ ዲዛይንና ቀላል ዲዛይኖች ከለር አገባ ምናምን በደንብ ያውቃሉ አሁን በጣም የሚያምር እንደምታዩት ቆንጆ አሰራር ያለው ልብስ ነው። ዲዛይኑ ክብድ ያለ ነው። እንደምታዩት ፈርጥ ስራ ነው። በጣም ከባድ ዲዛይን ነው። በጣም ያምራል ዲዛይኑ። መስቀል አቀማመጣቸው፣ ፍሬም አቀማመጣቸው ዲዛይኖቹ ጥርት ያሉ ናቸው እንደምታዩት ነው። በጣም ያምራል። ይህንን ልብስ በምትፈልጉ ስታይል ተሰርቶ ቆለት 13 ሺህ ብር ብቻ ነው። ተጠቃሚ የሆኑበት በዲስካውንቱ። ለሁለት ሳምንት ብቻ የሚቆይ ነው። እስከ ገና ማለት ነው። ገና ግን አንድ ወር ነው ቢሆንም ቴዲዬ ለገና በዓል ቢያንስ ቀደም ብሎ ማዘዝ ስላለባቸው ከአዲስ ሳምንት ቀደም ማለት ስላለበት አሁን ሁለት ሳምንት ብቻ ላይ ያላችሁ ማለት ነው። ይህን ይመስላል። ቀጣይ ደግሞ ማሳያችሁ በጣም የምታምር መካከለኛ ጥለት ነች። ችንልብስ በጣም ተወዳጅ ልብስ ናት። ቴዲዬ ከዚህ በፊት ብዙ ከስተመሮች የፈልጋችሁት ያጣችሁት ልብስ ነበረ። አሁን እንደዚህ በአዲስ መልክ መጥቷል። መካከለኛ ጥለት ነች እንደምታያት ከለር አገባቡ ዲዛይኖቹ በጣም የሚያምር ነው። ከላይና ከታች የተጠቀሙት ፍሬም መሀል ላይ ያሉት ዲዛይኖች ከለር አገባባቸው በጣም ያምራል። እንደምታዩት በጣም ነው የሚያምር። የነጠላውን ስፋት ደግሞ ላሳያቸው። ነጠላው ይህን ይመስላል። ያምራል። ነጠላው በራሱ ዝንጥ ያለ ነው። ሙሉ በሙሉ ዲዛይኖችን ለማስገባት ሞክረዋል። የቀረ ዲዛይን የለም። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺህ ብቻ ነው። በቀጣይ ማሳያችሁ ደግሞ በጣም የምታምር ከለሯ እንደምታያት ዝም ያለች ከለር ነች። በጣም ተወዳጅ ከለር ናት። በጣም ነው የምታምር። ከላይ ደግሞ ከለር የተጠቀሙት ልክ ምንድነው የሚባለው? ይሄ ሰካራም ከለር እንደሚባለው ብዙ ሚክስ ከለር ያለው ነው። ሻይን አለው እንትኑ ዲዛይኖቹ ላይ በጣም ያምራል። ከለር አገባቡ ዲዛይኑ ጽድት ያለ ነው። ተወዱታላችሁ። ሲሰራ በጣም ነው የሚያምር። እንደዚህ አይነት ልብሶች ቆንጆ አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ሺ ብር ብቻ ነው። አሁን በቀጣይ ማሳያ ያላችሁ ደግሞ አታምር ብች ልብስ ዲዛይኑ በጣም የምታምር ጥቁር መደብ ያላት፣ ከላይ ደግሞ እንደምታዩትኝ አበባዎቹ በጣም የሚያምሩ ድቅቅ ያለ ዲዛይን ያለው ፍሬም አቀማመጡ ደረጃዎቹ በጣም ነው የሚያምር። እንደምታዩት ቆንጆ አሰራር ያለው ሲሰራ በጣም ውበት ያለው ልብስ ቆንጆ ዲዛይን፣ ቆንጆ መነን፣ በጣም የሚያምር መነን ነው ያለው። እንደምታዩት ነጭ ነው መነኑ ጽድት ያለ ነው። ትወዱታላችሁ ሲለበስ በጣም ነው የሚያምር። ወርዱ በራሱ ሰፋ ያለ ነው። በጣም የሚያምር ልብስ ነው። ነጠላውን ደግሞ ላሳያችሁ። ያምራል፣ ነጠላው በራሱ ቀሚሱ ደረጃ ስለሆነ ልክ እንደዚህ በደረጃ ነው የተሰራ። ነጠላው በራሱ በጣም ያምራል። ቆንጆ አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 13 ሺህ ብር ብቻ ነው። በቀጣይ ማሳያችሁ ደግሞ በጣም ምታምር ቆንጆ ሎሚ ከለር ያለው ከላይ አቀማመጡ በጣም ነው የሚያምር። እንደምታዩት ከመደቡ ደግሞ በውሃ ሰማያዊ ነገር የተጠቀሙት በጣም ያምራል። ዲዛይኑ ጽድት ያለ ነው። እንደምታዩት ሸማኖቻችን በደንብ ተጠብበው የሰሩት ዲዛይን ነው። እንደምታዩት ደረጃውን ተገጣጥሞ የተሰራ ጽድት ያለ ልብስ ነው። ቆንጆ አሰራር ያለው ልብስ ነው። ዲዛይኑ ጽድት ያለ ነው። መነኑም ሁሌ እንደምንናገረው በሁለት አይነት መነን ነው የሚሰራው። ጽድት ያለ መነን ነጭ ነው። ቆንጆ አሰራር ነው ያለው። የነጠለው ስፋት ደግሞ በጣም ነው የሚያምር። ላሳያችሁ የዲስካውንት ልብስ አይመስልም። ሁሉም ሁሉም አይመስሉም። በጣም ጽድት ያሉ ናቸው። እንግዲህ ከስተምሮቻችን ተጠቃሚ እንድትሆኑልን ብቻ የተዘጋጀ ነው። ተወዱታላችሁ፣ ተጠቀሙበት። በዲስካውንቱ ተጠቃሚ ብትሆኑ እና ቤቱን ደግሞ እንደዚህ በዲስካውንት ሞክሩት፣ ተወዱታላችሁ። አሰራሩ፣ በተለይ ፊኒሽንጋችን ደግሞ በጣም ነው የምትወዱት። በጣም ጽድት ያለ ስራ ነው የምንሰራት ዲ የተመሰከረልን፣ ሁሌ እንደምናገረው መጨረሻው ስራው በጣም ጽድት ያለ አሰራር ነው የምንሰራው በምትፈልጉት ስታይል ዝርግፍ እናንተ በምትፈልጉት ስታይል ወራጅ፣ ያው ዲዛይን እናንተ ብታማክሩን፣ ለዚህ ቀሚስ ምን አይነት ዲዛይን ይሄዳል ብላችሁ ብታማክሩን ቆንጆ ዲዛይን እንመርጥላችኋለን። በጣም ያምራል፣ እንደምታየት ነው፣ ቆንጆ አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ሸፒ፣ ዝርግፍ፣ አንገቱን በምትፈልጉት ኦቢ፣ በኦ በምትፈልጉት ዲዛይን መሰራት ይችላል። በምትፈልጉት ስታይል ተሰርቷል። ቆለት ይሄ 15 ሺህ ብር ብቻ ነው። በጣም ያምራል። ቀጣይ ማሳያችሁ ደግሞ በጣም የሚያምር ቆንጆ ዲዛይን ያላት በሁለት ከለር ብቻ እንደዚህ ሽብርቅ ብላ የተሰራች ልብስ። መደቧ በጣም ነው የሚያምር ሻይን ያደርጋል። ከለሩ ደግሞ በጣም ጎልዱ እንዳይበዛ ውስጥ ላይ በነጭ ክር ተቀላቅሎ የተሰራ ነው። በጣም ያምራል። መደቡ አሰራሩ ጽድት ያለ ነው። ከላይ የተጠቀሙ ዲዛይኖች ራሱ ጽድት ያለች ናት። እንደምታያት ይህን ልብስ በምትፈልጉት ስታይል ተሰርቷል። ቆለት ዘጠኝ ሺህ አምስት መቶ ብቻ ነው። በጣም ታምራለች። ቆንጆ ዲዛይን እናት ከ10 ሺህ በታች ያልኳት አሁን ደርሰናል። ከ10 ሺህ በታችም ከ15 ሺህ ብር በታችም የሚያማምሩ ቆንጆ ቆንጆ ዲዛይን የማይጠበቁ ዲስካውንት የተደረገላቸው ልብሶች አሉ። እንግዲህ ተጠቃሚ ሆኑ። አሁን በቀጣይ መሳያቸው ደግሞ እንደምታወያት በጣም የምታምር ቆንጆ ደረጃ ያላት ልብስ ነች። እንደምታዩት ቢጫ መደቡ በቢጫ የተሰራ ነው። ታችና ላይ ያሉት የተቀመጠው ዲዛይኖቹ በሰንሰለት የተሰራ ነው። በጣም ያምራል ዲዛይኑ። ጽድት ያለ ልብስ ነው። ነጠለውም እንደምታዩት በጣም ቆንጆ ሆኖ የተሰራ ነው። በቀሚሱ ዲዛይን ልክ የቀሚሱ ዲዛይን ይሄ ነው፣ ተመሳሳይ ሆኖ የተሰራ ነው። እንደምታዩት በጣም ያምራል። ስፋቱ ተመሳሳይ ነው። ደረጃው ብቻ ነው የሚለየው እንጂ ተመሳሳይ ስፋት ያለው ልብስ ነው። እንደምታዩት ቆንጆ መነን ያለው አረበ ሰፊ ቆንጆ ዲዛይን ነው። እንደምታዩት እናንተ በምትፈልጉት ከለርም ተቀይሮ መስራት ይቻላል። ቴዲ ከዚህ በፊት የሚታወቀው ጥልፍና ከለር መቀየር የሚቻለው አሁን ደግሞ ሸማኔዎቻችን በብዛት ስላስገባን ስላሉ በምትፈልጉት ከለር ቀይረን መስራት እንችላለን። እናንተ ጊዜ ኑሯችሁ ብቻ አዘዙ። ከዛ ደግሞ ከለር የሚቀየር ከሆነ ከአራት ፍሬ በላይ መሆን አለበት። በግሩፕ ሲሆን ነው ከለር መቀየር የምንችለው። ለአንድ ልብስ ከለር ለመቀየር ክር ወጩን በዛው ልክ ስለሆነ ተመጣጣኝ ስለማይሆን ከአራት በላይ ሆናችሁ ለምትመጡ ከስተመሮች ምት የትኛውም ሶሻል ሚዲያ ላይ የምታዩትን ልብስ ከለር ቀይራችሁ ስሪ ሊብትሮይ መሰራት ይችላል። በወደዳችሁት ከለር ይሰራል። እንደምታዩት በጣም የምታምር ከለር ነች። ችነ ልብስ በምትፈልጉ ስታይል ተሰርታ ቀላት ዘጠኝ ሸብሮ ብቻ ነች። በቀጣይ ማሳያችሁ ደግሞ በጣም ወደው ሁሌ አቀርበዋለሁ ይሄንን ልብስ ያው ብዙ ከስተመሮች ስለምትወዱ ዛሬ ደግሞ በዲስካውንት መቶላቸዋል። በጣም የሚያምር ልብስ ለክርስትና ለትልቅ ፕሮግራም ሁሉ ይጠቀሙታል። በጣም የሚያምር ልብስ ነው። ቆንጆ ዲዛይን ያለው አሰራሩ መነኑ ጥራሱ የነጠለው ትልቀት በጣም የሚያምር ልብስ ነው። እንደምታዩት ዲዛይኑ ድቅቅ ያለ ነው። ቆንጆ ከለር አገባቢ ያለው ነው። ዲዛይኖቹ አቀማመጣቸው በጣም ያምራሉ። ይህንን ልብስ ከታች ያለውን ደረጃውን ቆርጣችሁ ማሰራት ትችላላችሁ። እንደዚህ መቆረጥ ይችላል። እንደዚህ ማለት ነው። ሞር እንደዚህ ሲሆን ደግሞ ደረጃዋ ትንሽ ቀጠን ያለ ስለሆነች የበለጠ ውበት ይኖረዋል። በምትፈልጉት ስታይል መሰራት የሚችል ልብስ ነው። ነጠላውን ስፋት ላሳያችሁ። ልክ እንደ ቀሚሱ በደረጃ የተሰራ ነው። ነጠለውን በጣም ያምራል። ቆንጆ ከለር ያላት ነች። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አራት ሺህ ብር ብቻ። ቴዲ፣ አሁን በቀጣይ የማሳያችሁ ሰፊ ደረጃ ልብስ ነው። ይህን ይመስላል። በጣም የሚያምር ብርቱካን ከለር ዲዛይን አቀማመጡ ሁሉ ያምራል። እዚህ ቤት ሁሉም የሚያምር ዲዛይን ነው። እንደምታዩት በጣም የሚያምር ቆንጆ አሰራር ያለው ከለር አገባቡ ዲዛይን አቀማመጣቸው እዚህ ጋር የተቀመጡት ዲዛይኖቹ ፍሬሞቹ በጣም ያምራሉ። ቆንጆ አሰራር ያለው ነው። እንደምታዩት ደረጃውን እንደ ፍሬም ተጠቅሞ የተጨረሰ ልብስ ነው። ቆንጆ አሰራር ያለው ልብስ ነው። ደረጃውን ሁሌም እንደምናገረው መቀነስ ይቻላል። ይህን ልብስ በምትፈልጉት ስታይል ተሰርተው አልቆለት ይሄ አስራ አምስት ሺህ ብር ነው። በጣም ያምራል። ዲዛይን ጽድት ያለ ነው። በቀጣይ መሳያቸው ደግሞ በጣም የምታምር ውሃ ከለር ሻይን የምታደርግ መደብ ያላት ዲዛይኗ ድቅቅ ያለች በጣም ወዳጅ ከለር ነች። እንደምታወያት ተወዳጅ ከለር ነች። ቆንጆ ዲዛይን ያላት አሰራሩ በጣም ነው የሚያምር። ዲዛይን አጠቃቀማቸው ፍሬም አገባቡ በጣም ቆንጆ ዲዛይን ነው። እንደምታዩት ነው። ሁሌም እንደምናገረው ሁለት አይን መነ ነው። ነጭ መነ ነው እዚህ ቤት ስራ ላይ ኳሊቲ ምንም ሳትጨነቁ ማዘዝ ትችላላችሁ። ጽድት ጽድት ያለ ልብስ ብቻ ነው የሚቀርብላችሁ። በጣም ያምራል። የነጠሎ ስፋት ደግሞ ይህን ይመስላል። ተመጣጣኝ ሆኖ የተሰራ ነው። በጣም ያምራል። የነጠሎ ስፋት በራሱ ቆንጆ ነው። ፍሬሙ አቀማመጣቸው በጣም ያምራል። እንደምታየት ነው። ቆንጆ አሰራር አለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አራት ሺህ ብር ብቻ ነው። አዎ አልማሳያሱ ደግሞ እንደዚሁ ቀጭን ደረጃ ነች። በጣም የምታምር ከለር አገባባ ዲዛይን አቀማመጣቸው መሀል ማ ላይ የገቡት ፒንክ ከለሮች በራሱ እንዴት እንደሚያምር ዩት። ቆንጆ ዲዛይን ያላት ከለር አቀማመጣቸው በጣም ቆንጆ ሆኖ በሳካራም ከለር ነው ዲዛይኖቹ ያለቁት። ከላይ እንደ ሲዳበሱ ፈርጥ ዲዛይን ናቸው። በጣም ከላይ ቁጭ ቁጭ ተደርገው የተሰሩ ልብስ ናቸው። በጣም የምታምር ነች። የነጠለው ስፋት ደግሞ ይህን ይመስላል። በቀሚሱ ልክ ሆኖ ያለቀ ነው በጣም የሚያምር ቆንጆ አሰራር ያላት ልብስ ነች። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 11 ሺ ብር ብቻ ነው። አሁን ደግሞ ምታምር መካከለኛ ጥለት በጣም ተወዳጅ ከለር ነች ይቺ። ብዙ ጊዜ ለግሩፕ ብዙ ከስተምሮች ተጠቃሚ ሆኖበታል። ይህን ልብስ በጣም ነው የምታምር። ከለር አገባቧ ዲዛይኗ ልቅም ያለች ቆንጆ ዲዛይን ያላት የመነን ጥራቱ እንደምታይ ጽድት ያለ ነው። በጣም ቆንጆ ሻይን ያለው ከለር ነው። አዎ ጽድት ያለች ናትኝ የነጠለው ስፋት ደግሞ ተመጣጣኝ ሆኖ ነው የተሰራ። እንደምታዩት በጣም ያምራል። ይህን ይመስላል። የመካከለኛ ጥለት ሁሉ አይመስልም። ነጠለው በጣም ቆንጆ ሆኖ ሰፋ ተደርጎ የተሰራ ልብስ ነው። ሲሰራ በጣም ነው የምትወዱት። ተሰርቶ ሲታይ ሰውነት ከለር ጋር የሚሄድ ከለር ነው። ብርቱካን ከለር ሰውነት ያደምቃል፣ ፊት ያደምቃል፣ ፈካ ያረጋል ይባላል። ፍክት ነው የሚያደርገው ብርቱካን ከለር እና ሲሰራ በጣም የሚያምር ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አንድ ሺህ ብር ብቻ። በጣም የምታምር ከለር ነች። በቀጣይ ማሳያችሁ መካከለኛ ጥለት ነች። በጣም የምታምር ቆንጆ ዲዛይን ያላት ዲዛይን አቀማመጣቸው ጽድት ያለች የተጠቀሙ ዲዛይኖቹ ደግሞ እንደምታዩት ለየት ያለ ከጥበብ ወጣ ያለ ዲዛይን ነው። እንደምታዩት ቆንጆ አሰራር ያላት ልብስ ነች። ከለ የተጠቀሙት ፈርጥ ነገሩ እንደዚህ ጎልደኖቹ ጽድት ያሉ ናቸው። በመስቀል ዲዛይን የተሰራ ፈርጥ ነው። በጣም ያምራል። ከለሯ ደግሞ እንደምታዩት ፒች ከለር ነች። ማትሰለች ሁሌ ቢለበስ ማትሰለች አይነት ከለር ነች። የምታያት እችነ ልብስ በወራች ከሆነ የምታሰሩት በአምስት አርብ ነው የሚሰራው። ቀጠን ያለ ጥለት አለው ከታች በአምስት አርብ ነች። እችን ልብስ በምትፈልግ ስታይል ተሰርተው አልቆለት አስራ ሶስት ሺህ ብር ብቻ ነች። በጣም የምታምር እንግዲህ፣ ቴዲ ይህንን ዲስካውንት ሁሉም መጠቀም አለበት ብዬ ነው መጋብዘው። ምክንያቱም ማይጠበቁ ልብሶች ናቸው። ይህን ያክል ትርፍ ሳይዞበት አይደለም የሚሰራው። መጀመሪያ ልክ መግቢያ ላይ እንደተናገርኩት ያው ከስተመር ለማቅረብ የተዘጋጀ ልብስ ስለሆነ ከስተመሮቼ እንግዲህ ተጠቀሙበት ስላለው፣ በጣም የሚያማምሩ ዲዛይኖች ናቸው። ተጠቃሚ ሆኑባቸው በጣም አሪፍ። እጅግ አድርገን እናመሰግናለን፣ ውድ ቤተሰቦቻችን። እስካሁን የተመለከታችኋቸው አልባሳት እንግዲህ በልዩ ዲስካውንት የቀረቡ ናቸው። ያው ሁሉንም ስለምትመለከቱ ስለምታዩ፣ በደንብ ዋጋቸው የተመጣጣኝ እንደሆነ ታያላችሁ፣ ትረዳላችሁ ብዬ አስባለሁ ማለት ነው። በተቀመጠው ስልክ ቁጥር እየደወላችሁ ኦርደር ብታደረጓቸው ዝንጥ አድርገን ሰርተን አሰማምረን ለእናንተ እንደሚሆን አድርገን እናደርስላቸዋለን ማለት ነው። ደውሉ፣ እዘዙ፣ ሰብስክራይብ አድርጉ። ሳምንት እንመለሳለን። ቸር ያገናኘን።